እና አስተያየታችሁን በጣም ነው ደስ ያለኝ። ኮሚንታችሁን አንብባለሁ። ሀይሜም አታድርጎም ብላችሁኛል። ና እውነት ነው እንግዲህ ሀይሚ ብሩክን ጥዬ የትም አሌድም ብላለች ብዬ ቪዲዮ ሰሪቻለው መግበ ላይ ራሱ ሁሉ ነው ተናገርኩት ማለት ነው ቃል ላይ በኢትዮጵያ ሰባት ሰዓት ላይ ለቅቄላቸው ነበረ እና በዚህ በዱባይ ደግሞ ስምንት ሰዓት ለቅቅ የነበረ ቪዲዮ ማለት ነው ሀይሚ ብሩኬን ጥዬ አሌ ድም ሲቀልር ነው በላለች ብዬ ቪዲዮ ሰርቻለሁ ማለት ነው። እንዳያችሁ ብዙቻችሁ አይታችኋል ብዬ አስባለሁ። እና ይህንን የተሰማሹ ያላችሁ ሀይሚን በቴሌግራም አውርቻያት ነው እኔ ሲቀልር ነው ብሩኬን ጥዬ የድም ነው አሌ ድም ነው አለችኝ። እንግዲህ አሁን ሄደ ያስደነገጠኝ ምንድን ነው ብሩኬ ካንስል ያስደረገ ነገር ነው ካንሰል ሲደረግ ደግሞ ታውቃላችሁ፣ ማለት ብቻውን ማምጣት ትችላለች። ኦልሬዲ ብቻውን ማምጣት ትችላለች። ይህን አብሮ ማምጣት አይችሉም በአንድ ጥያር ማለት ነው በአንድ ጥያር በአንድ ብሌን ማምጣት አይቻልም። ምክንያቱ፣ እሷ ወንበር አሁን እንትን ካንሰል ከተደረገ ያ ቦታ ሌላ ሰው ይተካል፣ ታውቃላችሁ። ስለዚህ አብሮ ማምጣት አይችልም። በጣም ነው የሚያዛዝነው ሜቢ ቀኑ ገና ከሆነ ይቻላል ማለት ሰው ካልሞላ ለምሳሌ ብሩኬና ሀይሚ አር እና ቤተሰቦች አኸር መላ አለ አደለ መጨረሻ እነሱ ከሆኑ ግን ብሩኬ ለብቻው ነው የሚመጣ። እንግዲህ ካንሰር ከተደረገ ደግሞ በጣም ከባድ ነው፣ ካንሰሩን ማንሳት በጣም ብዙ ብር ራሱ ድጋሚ ያስጠይቃል ማለት ነው። እስከ ይሄንን አስተካክለን አይሚ ለብቻ ልትመጣ ትችላለች። ኦፍ ኮርስ ምንም ችግር የለም። የሶስት ሰዓት መንገድ ነው የሶስት ሰዓት ሰዓት ነው ማለት ብቻውን የማምጣቱ ምንም ነገር ችግር የለም። ምትሄዱ በጥያር ስለሆነ እንግዲህ ይሄ ነገር ደግሞ አሁን ቪዲዮን አይቼ እንደጨረስኩ ብሩኬን አውርቻለሁ ማለት ነው። ለረዥም ለምሳሌ ለብሩኬ የሚመጣ የሚቀጥለው ማክሰኞ ነው ብዬ ከሶስት ቀን በፊት ቪዲዮ ሰርቼ የላችኋል ማለት ነው። አንደኛ ሰኞ የሚመጣ ነው። ቀጥሎ ደግሞ የሚመጣ ማለት ነው። አሁን የሰራው የሚቀጥለው ማክሰኞ ብሩኬ ይመጣል ብዬ ነበረ። እና እኔ የብሩኬን ትኬት መቼ እንደሆነ ስለማቀው ነው የሀይሜን ነው ያላወቅኩት እና እንግዲህ የሚቀጥሎ ማክሰኞ ከሆነ ችግር የለማ። ምን ማምሮ ማምጣት ትችላለች፣ ግን ቲኬቱን አሳጥሮ። ብሩኬ ደግሞ ይሄ ሰኞ የሚመጣ ከሆነ ግን ለእሷ ላይደርስ ይችላል። ገብቷችኋል አይደለም? ነገ እሁድ ነው፣ ከነገ ወዲያ ሰኞ ነው። ሁለት ቀን ብቻ ነው የሚቀረው እና ገና ደግሞ ካንሰር ተደርጎ ድጋሚ ይቆረጣል ከተባለ እንግዲህ ብሩኬን አውርቻለሁ። የምችለው ከሆነ አድርጎ ብያለሁ ወይም ደግሞ ከዛ ብቻ ካንሰሩን አስነሳ፣ ትኬት ከዚህ እንድልክልታለን ብዬ ብሩኬን በቴሌግራም አሁን ድምፅ አስቀምጬለት ነበረ። እስቲ አልገባም አላየም። እስኪ የሚመልስልኝ አለው። እና ሃይሚን ደግሞ አትጨናነቁ ብላችሁ ጻፉላት ማለት ነው። ብዙ ሰዎች የምታዝኑ ነገሮች አሉ። እንደዚህ ባታደርግ ምን አለ እንደዚህ ባታደርጊ ወዲያው ብትናገር ምን አለ ብላችሁ ኮሜንት ላይ ብዙ ምጽፉ ሰዎች አላችሁ። ምክንያቱ ይሄን ይሆናል ብላ አላወቀችም ነገሩ እና እንዳያችው ከሆነ በጣም ብዙ ረዥም ከሱ ከኋላ ስትሮጥ እንዳያችሁ ነው። ትላንትና ብሩኬ ደግሞ ታቃላችሁ፣ አንዴ ከተናደደ ወደ ኋላ የምልበት ምክንያቱ አይኖሩም በጣም ነው የሚያዛዝነው። በጣም ነው የሚያስጠላ ማለት የሚያስጠላ ብሩስ ምናምን ሳይሆን የእሱን ንዴት ማለት የጸጸቱን አይችልም ማለት ይናደዳል። ትንሽ ቀን ብቆይ ኖሩስ ባል ባልቆርጥስ ኖሩ ምናምን የሚለው ነገር ይጸጽታል፣ ያናድዳል እሱን ማለት ነው እና እና እሱ ስለምናደደው በጣም ነው የሚያዛዝ ነው ማለት ነው። እውነቴን ነው የምላችሁ ብሩኬ የኔ አባት የኔ ጀግና፣ እንግዲህ ቃል ገብቶለት ነበረ ተዚ ካላችሁ ለሃይሚ ማለት ነው። ሁለት ሺ ሁለት መቶ ሺ ስገባ የሆነ ቦታ ወስደሻለሁ የምሎው ነገር አረሳም። ማርያምም በጣም ነው ግርም ያለኝ ብሩኬ ያተሳሰቡ ማለት ነው። በቃ የተረገጠ ነገር ታውቃላችሁ ማለት የተረገጠ ስላችሁ አንዳንድ ሰውን ለምሳሌ የተናገረ ነገር መልሶ ለማስታወስ ራሱ ብዙ ሰዓት ይፈጅበታል፣ እውነት ለመናገር ማለት ነው። አንድ ነገር ተናግሮ ያ ነገር መልሶ ለማስታወስ በጣም ረዥም ጊዜ ረዥም ቀን ይወስድበታል። እና ግን ብሩኬ ማለት እኔ እንጃ በጣም ነው የገረመኝ እግዚአብሔር ነው ምላችሁ። እና አንድ ችለም ነገር ከተናገረን ያ ነገር ሳድርግ እልፍ አይላትም። ማርያምን ይቆይ እንጂ እልፍ አይልም። ማርያምን ነው የምላችሁና እንጃ ማርያምን ብጣም ነው በጣም በጣም ማለት ነው። ኢማን ታላሪ ቃል የሚያከብር ሰው ነው። እውነት ነግራችሁ ማለት ነው። እንም ብሩኬ እንጃ ፈጣሪ ረዥም ድሜ ከጤና ጋር ያብዛልክ ላለው አባቴ እንግዲህ ጓ ብሎ ነበረ ዛሬ ማለት ነው። ግን በጣም ያናድዳል። እናንተ የእሱ ቦታ ሆናችሁ ሲታስቡ ከዚህ በፊት ስ ያ ሁሉ ነገር አርፏል ያ ሁሉ ነገር አሳልፎ ያ ሁሉ ነገር ለእሷ ብሎ ዋጋ የከፈለ ታቃላችሁ። አሁንም ደግሞ በድጋሚ አዲስ ነገር ይሄ ነገር ስታመጣ በጣም ጀግና ሰው ነው ማርያም። አንዳንድ ሰው መሆን አሁን በጥፍያ ጭልሏት ነው የሚሄዱ ወይም ደሞ ወደዛ ገፍቷት ነው የሚሄዱ። ያ ሁሉ አከስራሽኝ ያ ሁሉ አድርገሽኝ አሁን ደሞ ብረንክት ያለሽ እንደ ብሉ ማርያምም የሆነ ሰው ቢሆን ወርውራ ነው የሚሄዱ። ወደዛ ነው የሚወረውራ እርግጠኛ ነኝ። ያ ሁሉ አስከስራ ያ ሁሉ ሀሳቦን አስቀይራ ያ ሁሉ ሀዘን ውስጥ ስትቀ አንድ ቀን አንድ ለሊት ማለት አስቡት እስቲ እናንተ አይመሻይ አይነጋም እኮ ጭንቀላይ ስንሆን ማለት ነው አንዲ አንዲ አንድ ለሊት እኮ አስረ ለሊት ነው የምትበልጡ። እግዚአብሔር ይህኔት ጭንቀት ሰአት እንዴት ሰአቱም እንደማይሮጡ ና እውነቴን ነው ምላቸውና እና ብሩኬ፣ እንግዲህ በጣም ታታሪ ባማለት አለ አደለ። አንዳንድ ጊዜ እኔ እንጃ ሰው እንዴት ፍጥረቱ ይገርማል። እግዚአብሔር ነው የምላችሁ እና አሁንም እንግዲህ አትጨናነቂ፣ አት ማለት አታስብ እያላት ገና እሷን እያባበላት ነው እና በጣም ነው ደስ የሚለው። እግዚአብሔር በዚሁ እንዲቀጥል እስከ መጨረሻው በዚሁ እንዲቀጥል ፈጣሪ አንተ ጋ ይሁን ላለ ብሩኬን። እንጃ ቃል የለኝም ለአንተ መናገር እና ቃል ያጥረኛል። እግዚአብሔር ነው የሚላቸው እንደዚህ አይነት ሰው በዚህ ሰዓት አለ ብዬ አላስብም ማለት ለሷ ያደረገ ነገሮች፣ ዞር ብላችሁ ወይም ደግሞ ቆም ብላችሁ ካሰባችሁ በጣም ከባድ ነው እና ሀይሚን ብላለች በነገራችን ላይ የፈለገ እኔ እንጃ ይሄን እንኳን ታውና የፈለገም ነገር ቢሆን እኔ ብሩኬን ጥዬ የትም አልሄድም ነው አለችው። እኔም ብያችኋለሁ ብሩኬን ጥዬ ሀይሚዬ፣ ትላንት እኮ አላሀንተ ህይወት የለኝም ብሩኬ ብለሽ ነበረ። እንዴት ይሆናሉ? ሀይሚ ብዬ ነው ቪዲዮ የሰራው ትላንትና ራሱ ማለት ነው። እሷም እሱ ብቻ ሳይሆን እሷም እንደዛ ነው የተናገረችው ነገር ማለት ጣባ ታደርጎ ማለት አትዋሽም፣ ወይም አትረሳም፣ አታልፍበትም እንደዚህ ነገር ነው። ግን በጣም ነው ደስ የሚሉት እውነት ነው የምላችሁ። እንግዲህ ሃይሚ ተሳሰችው። ምንድ ነው ትላንትና ማተው መናገር ነበረባት ኢቭን ማለት ነው። ኢቭን የፈለገ ነገር እሱ ስልክ በአነሳም ብሩኬ እኔ ቀልዴ ነው ፕራንክ ነው አትናደድ፣ አትጨናነቅ ማለት አለባት እና ሃይሜን ትንሽ ድርቅ የምለው ሀፀባይ እንዳላት እኔ ከዚህ በፊት የነበረ ፕራንክ ላይ አይቻታሉ ማለት ነው። ማለት ምንም አይመስላትም የራሳ ጭንቀት እንጂ ሰው እንድዚህ ይጎዳል የምለው ነገር ማለት ወደ ታች ራቅ ብላ አታስበውም እና በዚህ ነገር ሃይሜን ትንሽ ችግር እንዳለባት ወቁት ማለት ነው። እና እኔ ራሴ ጥፋተኛ ነኝ ብላለች እንግዲህ እውነት ምን ታደርጋለች ሷ ይሄ ነገር አስባ አይደለም ነገ ነገ በሌላ ቪዲዮ ነግራለሁ ብለ አስባ ነው እና ዛሬ ደግሞ እንግዲህ ወደው ነው ተናገረችው እንደመጣችሁ ለእኛም ይቅርታ ጠይቀናለች ማለት ነው ብዙዎቻችሁ ደግሞ እንዴት እንዲት ታረጋለሽ አእምሮች ምንድን ነው የሚያስበው እንዴት ነው ቆም ብለሽ ማታስቤ ለሚ ወደው ነው ወዲያው ማትናገሪ ምናምን ብላችሁ አሁኑም እራሱ እንትን የምትጽፉ ኮመንት የምትጽፉ አትፍረዱ፣ ይሸርድባችኋል የምለው ነገር አስቡበት። ምክንያቱ እሷ ይሄ ነገር አስበ አይደለም። ሶቅ ትኬት ደግሞ እግዚአብሔር ከፈቀደ እማቤት ነው ምላችሁ። የፈለገ ነገር ብሆን የሰው ነፍሰ ይበልጥም ብር ነው እንጂ እና ብሩኬ ይሄንን የጠየኩ ነገር ለማቼ ነው ማለት ለማቼ ነው ሌላ ትርፍ ቦታ ካለ እንትኑ ይነሳል ማለት ነው። ከዚ ለምሳሌ ካንሰር ከዚህ ከዱባይ ከተደረገ በጣም ከባድ ነው። እዛ ኢትዮጵያ ካቆረጠላት ቲኬት ግን ቀላል ነው። ከኢትዮጵያ ከተቆረጠላት ግን ከዚህ ተቆርጦ ለእሷ ከተላከ በጣም ከባድ ነው። ምክንያቱ ከዚ ነው እንትን የምትደረጉ ካንስል የምትደረጉ ከዚህ ከተደረገች እዚ ራሱ መግባት አትችለውም ገብታችኋል አደለ? ከዚህ ከዱባይ ከተደረገች ካንስል እዚህ መግባት አትችሉም። ገብታችኋል አደለ? በጣም ከባድ ነው። ከኢትዮጵያ ከተደረገች ግን ቀላል ነው። እግዚአብሔር እስቲ ብሩኬ ከመለሰልኝ፣ እኔ እንጃ ጠብቃለሁ። ማርያም በጣም ቾክ